ተመራቂ የአድማ መከላከል ፖሊስ አባላት ሕገ መንግስታዊ ኃላፊነታቸውን በመወጣት ሰላምን እንዲያስከብሩ የሰሜን ጎንደር ዞን አስተዳደር ጠየቀም። የ33ኛ ዙር ተመራቂ የአማራ አድማ መከላከል ፖሊስ አባላት በሰሜን ጎንደር ዞን ደባርቅ ከተማ አቀባበል ተደርጎላቸዋል። ደረጀ ደረበው ተጨማሪ ዘገባ አለው። የጸጥታ መዋቅሩን አቅም ለማጠናከር እና በክልሉ ያጋጠመውን የጸጥታ ችግር ለመቅረፍ ምልምል የአድማ መከላከል ፖሊስ አባላት ተመርቀው ሰራዊቱን ተቀላቅለዋል። ሰራዊቱን የተቀላቀሉ የአድማ መከላከል ፖሊስ አባላትም የተገኘውን ሰላም ወደ ዘላቂ ሰላም ለማሸጋገር በሚደረገው ጥረት የበኩላቸውን አስተዋጽኦ ሊያደርጉ እንደሚገባ የሰሜን ጎንደር ዞን ምክትል አስተዳዳሪና የንግድና ገበያ ልማት መምሪያ ኃላፊ ቢምረው ካሳ ተናግረዋል። ወደ ዞናችሁ ስትመጡ ከዚህ በፊት ያሉ የጥምር ኃይላችን ወኔ፣ አቅም፣ ተነሳሽነት የበለጠ ጉልበት እንደምትሆኑ እና ተቀናጅታችሁ አሁን ያለውን የዞናችን አንጻራዊ ሰላም የበለጠ ከፍ እንደምታደርጉ ዞናችን በጽኑ ያምናል። የደባርቅ ከተማ አስተዳደር ከንቲባ ጽህፈት ቤት ኃላፊ ሞላልኝ ሐምሳሉ ተመራቂ የአድማ መከላከል ፖሊስ አባላቱ የተጀመሩ የልማትና የመልካም አስተዳደር ስራዎች ተጠናክረው እንዲቀጥሉ፣ ሰላምና ደህንነትን በማረጋገጥ የበኩላቸውን አስተዋጽኦ እንዲያደርጉ ጠይቀዋል። በዞናችን እንዲሁም በከተማችን በሚኖራችሁ ቆይታ ከማህበረሰቡ ከአመራሩ እንዲሁም ከመላ ጸጥታ መዋቅሩ ጋር በጋራ ለመቀናጀት የተጀመረው ሰላም መረጋጋት ዘላቂ ሆኖ እንዲቀጥል የተጀመሩ ልማቶችና የመልካም አሳደር ስራዎች ዘላቂ ሆነው እንዲቀጥሉ ከፍተኛ አስተዋጽኦ እንደሚኖራቸው ባለሙሉ ተስፋ ነን። አባላቱ ቃል የገቡበትን ህገ መንግስት በማስጠበቅና ህዝባዊ ወገንተኝነትን በመላበስ የቀደመ የሰራዊቱን መልካም ስምና ታሪክ ማስቀጠል እንደሚጠበቅባቸው የሶስተኛ ሻለቃ ስድስተኛ ሻምብል አዛዥ ዋና ኢንስፔክተር ከፍ ያለው አቡሃይ ገልጸዋል። ማህበረሰቡ ለጸጥታ አካሉ አጋጅ ነው ደጋፊ ነው ሲዋጋ አብሮ የሚዋጋ ሲበላ አብሮ የሚበላ ሲጠጣ አብሮ የሚጠጣ መልካም ማህበረሰብ ነው ሰልጣኞቹ ጋር የሚጠበቀው የማህበረሰቡን ባህልና ወግ ማክበር የአድማ መከላከልን ህግና ስርዓት ማክበር ለአብነት መስከረም ስድስት መስከረም ሰባት በተደረገ ውጊያ ላይ ደባርቅን አላስደበርንም። እኛ ደባርቅ ላይ መዝረፍ አልቻለም፣ ደባርቅ ላይ እግር መትከል አልቻለም። የነበረው አድማ መከላከል ጀግናም ስለነበረ፣ ጥምር ኃይሉም ህዝቡም አጋጃችን ስለነበረ ጠላትን በዚህ መልኩ ደባርቅን ጠላት መንካት አልቻለም። ተመራቂ የሰራዊቱ አባላትም በበኩላቸው የተጣለባቸውን ህገ መንግስታዊና ሀገራዊ ኃላፊነት በመወጣት ዘላቂ ሰላምን ለማረጋገጥ በሚደረገው ጥረት አጋዥ እንደሚሆኑ ገልጸዋል። የአየር ጸባዩ ከባድ በሆነበት ሰዓት ያንንም ተቋቁመን እዚ ለየጭቀን ደርስናልና ከዚህ በኋላ ለአማራ ክልል ካሁን የደፈረሰበት የሰላም ጸጥታውን በአጭር ጊዜ እናስመልሳለን ብለን እናስባለን፣ እናረገዋለን። ከማህበረሰቡ ጋር እጅና ጓንት ሆነን መስራት ያለብን እኛውን ከማህበረሰቡ ጋር እኩል ሁነን አንድነት ፈጥረን እኖራለን ብለን እናስባለን። በቀጣይም የጸጥታ መዋቅሩ ለሚያደርገው እንቅስቃሴ ማህበረሰቡ አጋዥነቱን አጠናክሮ እንዲቀጥል ጥሪ ቀርቧል።